በኋላ ነገሩት ም ሀይሚዬም አልነገሯትም። እነሱ ናቸው ፕሮግራሙ ያዘጋጁት ማለት ነው። እንግዲህ እንኳን ደስ አለሽ ሀይሚዬ፣ የልፋትሽና ክል እንኳን የማገኘች ከዚህ በላይ ደግሞ መቶሺ ገብተሽ መቶሺ ያርፍኝ አንድ ሚሊዮን ገብተሽ አምስት መቶ ገብተሽ እናያለን ማለት ነው። የቀጠር ሲጂ የቀነሳት ጂ የቀጠር የቀጠል ሲቴጂ ደግሞ እናያለን ማለት ነው። እኛም አበረታቱን፣ እኛም አበረታታቸዋለን ማለት ነው። እንግዲህ ደስ ይላል ማለት ነው። ሰው የልፋቱ ክር ሰው ሲያድግት ገስ ሲኖር በጣም ደስ ይላል ማለት ነው። ሲቀጥል እንግዲህ ወደ ፈትፈታው ሲሄድላችሁ ማለት ነው። ብሩኬና እንግዲህ ሀልሚ ሳያቆ ነው ይህ ነገር የተዘጋጀው ማለት ነው። ከዛ ብሩኬ ቀድሞ ነው እየመጣው ተደውሎለት ቀድሞ መጥቶ ልጁ አንዱ ጓደኛዬ የጓደኛዬ ልደት ነው፣ የኔ አይደለም፣ የጓደኛዬ የፍቅረኛዬን ልደቷ ላከብርላት ነው ምናምን አለ። ብሩኬ እንዴትን ያላወቃትም ስለው ሲለው ታውቃታለህ፣ በኋላ ስትመጣ ምናምን ብለው ነገሩት ማለት ነው። አይ ማናትን ሲ ሲለው የኔ ጓደኛ ናት ምናምን አለው ያኛው አንደኛው የፍጼ ጓደኛ ወንድም ማለት ነው። ከዛ ከዛ እንደነገሩት እነሱ ደግሞ አላመነም ግን ጥርጣሬን ውስጥ ገብታ ገባ እሱም ይሁን እሷም ይሁን ብሎ የሆነ ጥርጣሬ ውስጥ ገብተዋል። ግን በነገራችን ላይ ሲቀጥል ማለት ነው ኬኩም ከፍተው አይተውታል። ግን ጽሑፉ ተጽፎበታል። ግን ሀይሚ የሚል ነገር ያየ አይመስለኝም እሱ ማለት ነው። ሲቀጥል ማለት ነው እንግዲህ እንደዚሁ እንዳለ የሳሳቆ ቆ የእንግዲህ እየቀማመሱትም ምን እያሉትም ሀልሚ ያለች ፍጹም ሀልሚ ሊያመጣት ሄዶ ነበረ። ሀልሚ ደግሞ ይዟ ሲመጣ እሷም ያላሰበችው ብሩኬን አየች። ብሩኬም ደግሞ ሀልሚን አየ። ሁለቱም ተፋጠጡ፣ ደነገጡ ማለት ነው። ከዛ እነሱም ያው ጓደኞቹ በዚህ መካከል ለማስታረቅም ፈልጎ ነው ሲቀጥል ያው እምቢ ብለዋል ግን እስቲ ዛሬ እንኳን ትንሽ እንትን ብሎ ከታረቁ ብሎ ለእነሱም ተሰብስቦ ሊያስታርቋቸው ሚፍታ የያዘውን ነገር ያስታርቃል ብዬ ያስባለሁ። ሚፍታ በጣም አስተራቂ ነው፣ ያስታርቃቸው በዚህም በፊት እሱ ነው ያስታርቃቸው በብዙ ጊዜ ተጣልተው ማለት ነው። እንግዲህ ሀልሚዬም መረቋት ያላቸውን ነገር እንግዲህ መጀመሪያ ይግለጽ ተብሎ እንግዲህ ብሩኬም ገለጸላት ማለት ነው። ከዚህ በኋላ በብዙ እንጠብቃለን፣ የልፋትሽን፣ እንኳን ደሳለች ምናምናለ ያደስተኛ ም ሳይሆን ከዳይ በላይ ማለት ነው አላት ሌላዎቹም ሁሉም ደስታቸውን ገለጹላት ያልሚዬ ማለት ነው። እንግዲህ የበለጠ ነገር እንድትደርስ፣ የበለጠ ደረጃ ላይ እንድትደርስ እንግዲህ ሁላቸውም አሳብ አስተያየታቸውን ገለጹላት ማለት ነው። በነገራችን ላይ አልሚዬ በጣም ጎበዝ፣ ጠንካራ ሰው ናት ማለት ነው። ደስ የሚል ነገር የሰው እንትን አትልም። ግን ያው ሆኖም ሆኖም ያው የጊዜው ይጣለው እንጂ መልሶ መልሶ ያው መታረቃቸው አይቀርም። ያው መቼም አይለያየውም ግን ያው የሚዋደድ ሰው ትንሽ ነገር ይበቃዋል ማለት ነው። ታውቃላችሁ በጣም እነሱ ደግሞ ፍቅራቸው በጣም አብዝቷት ነበረ። የሰው ቅናት ያስቀኑ ነበረ። ጭራሽ ደግሞ ይሄን ተጨመረበት ማለት ነው። ሲቀጥል ብሩኬን ያው አላሰበውም ነበር ይሄ ነገር ማለት ነው። ግን የዘኛው ልጅ የጓደኛዬ ልደት ነው ምናምን ሲለው ብሩኬ ወይኔ ስጦታ ምናምን ሳናመጣ ለምን አልነገራችሁንም? ምናምን ሲል ረ ችግር የለው ምናምን ዝም ብሎ ምናምን አሉ አቀባበዙት። ለምን የሀል ሚዜ ነው ከተባለ ስቶ ይወጣል ተብሎ ማለት ነው። ከዛ ተው ሀል ሚዜ ከመጣች በኋላ እንግዲህ ከገለጹላት በኋላ ከዛ በኋላ ኬኩ ሳይቆረስ በፊት አልሚና ብሩኬ አፋው ተባሉ። ታረቁ ተብሎ እንግዲህ ሚፍታ አነሳ ማለት ነው። በትናንትና በተፈጠረው ነገር ዛሬ ደግሞ እርቅ እንድታወርዱ ዛሬ እሺ እንድትሉን ብሎ ሲል፣ አልሚዬም አይቻልም አለች። ብሩኬም አይሆንም ለምን እናንተ የእሷን በቃ የእሷን ለብቻዋ ነው የሆነ ደስታዋን ግለጹላት፣ ሌላ ነገር አትቀላቅሏት ምናምን አለ። እነሱ ደግሞ ኬክ አብራችሁ ቁረሱ፣ ኬክ አብራችሁ መቁረስ አለባችኋለሁ። ቢላ ደግሞ አልነበራቸውም፣ የፕላስቲክ ሹካ ነበራቸው ቢላ አልነበራቸው። ከዛ አንዚ ደግሞ በዚህ ሹኳ እንዴት አድርገን ነው ምን ይዘው አለቻ ያዝም እኮ እኔ ብቻ በቃ ለው ልቁረሰው አለች ብሩኬ። አይ እሷ ደስታዋ ነው ራሷ ብቻ ትጨርሰው፣ ሌላ ሰው መቀላቀል የለበትም ምናምን አለ። አይ አይሆንም፣ እነሱ ደግሞ ይህንንም ለውጥ የመጣ ካንተም ነው፣ አብራችሁ ሰርታችሁ ነው የዚህ ለውጥ ያመጣችሁ፣ ስለዚህ አሁንም ለውጡንም አንድ ላይ መጨረስ አለባችሁ እና መተው አለባችሁ። የስንት ነገር አሳልፋችኋል፣ ስንት ነገር እንትን ብላችኋል። የባሰ ነው ነገሩ የሚሄደው እንጂ የቀነሰ አይሄድም። ሲል አልሚዬ ደግሞ ከእንግዲህ አንድና ለአንድ ነው አለች። ምን ማለት ነው ስትባል፣ አንድና ለአንድ ነው በቃ ወይም መጠቅለል ወይም ደግሞ መለየት አለች። በቃ ሲነገረው ሲነገረው አይገባው ማለች። እኔም አይገባው ምን ነግረሱ ይሆናል እንጂ አልገባውም ያለው ማለት ነው። እስቲ ያስረጅልኛ፣ ምን ነግረሽው ነው? እሱ ባስረዳሽው ነገር አልገባኝም እያለሽ ማለት ነው። ያን ታይ የሚወጣሽን እወቂ ማለት ነው። በእውነት በዚህ ሰሞን ያን ያን እኔ ብዙ ነገር ያየሁብሽ ነው። በነገራችን ላይ እኔም ወንድም አለኝ እኔም እህት አለኝ። ግን እንትን ስት ይሻላል ማለት ነው። ብሩኬ የማያረገው ነገር ውስጥ አትግቢ ማለት ነው። ማያረገው ነገር አረገብሎች ደግሞ አታውሪ ማለት ነው ሚዲያ ላይ ማለት ነው። ሚዲያ ላይ ወጣ ማለት በቃ ተበተነ፣ እንደበን ሚጥሚጣ ተቀልሽ በርበሬ ቁሌት፣ አንዴ ያለ ቤቱ ሽትት ነው የሚለው እንደዛ ነው በቃ የሚሸጣው ማለት ነው። እና ያሳሰባችሁ እየንትን እያላችሁ እያስተወላችሁ ብትናገሩ ይሻላል ማለት ነው። አልሚና አንቺ ብሩክ ልትታረቁ እየፈለግን ነገር ከፈለገ ነገር እናደርጋለን እናረጋለን። ግን እናንተ ደስተኛ ሆናችሁ ስትመጡ እኛም በጣም ደስ ይለናል። ፍቅራችሁ ሲጨምር በቃ አላ አይደለም ደስ ትላላችሁ። እንግዲህ የብዙ ዩቲዩበሮች ያስተማራችሁ ነበረ። ፍቅር ያለው ፍቅር ያለው ሰላምታ ያለው ደስታ ያስተምራችሁ ነበረ። አሁን ደግሞ እናንተም ደግሞ ተነሳባችሁ ትላችሁ ሴጣን ሴጣን ላይ እንግዲህ ሴጣን አይኑ ይደፈን ማለት ነው። የሰይጣን አይን እንግዲህ እየባሰባችሁ እያበዛችሁት መጣችሁት። ለምን እንደሆነ ብቻ አልገባኝም። ምን እንደሆነ እንጃ ምን ሰይጣን እንደገባባችሁና ምን አይነት ነገር እንደገባባችሁ። አላ እና ኬሱን ኬኩን አንቆርጥም ማለት አምኜ በቃ ራሴን እኔ መጨረሰዋለሁ አለች። እንግዲህ በመጨረሻ ላይ ሲለምኑት ብሩኬ አልፈልግም አለ። ትናንትና እንደ ሊደበድቡኝ ነበረ አለልል ትናንትና፣ ልታ እቅርታ ብዬ ልጠይቅ ብዬ ስገባ ሊደበድቡኝ ፈለጉ አለ። ከዛ ለምን ገባህ አለችው ሀይሚ። ለምን መጣ ለምን ገባ ለምን መጣ አለችው። እኔማ እቅርታ ልጠይቅሽ ነበር የመጣሁት አለች። እንግዲህ ሀይሚ ጥፋተኛ ነች ማለት ነው። እሱ ሲገባ ሌላ ወንድ ልጅ አስገብተች ማለት ነው። እንግዲህ ወንድ ልጅ አስገብተው አበባ መቀበል ምን ማለት ነው? በሌላ ሰው አበባ መቀበል ምን ማለት ነው? እንዲህ ብሩኬ በጣም በጣም ትግስተኛ ነው። ይሄ ናክል ራሱ ዛሬ ራሱ ቆሞ ራሱ ይሄንን ደስታሽን መስማቱ ራሱ በጣም ትግስተኛ ነው ማለት ነው። እኛ ሀይሚዬ እንወድሻለን። በጣም ጥሩ ሰው ነሽ። በጣም የሚያስተምር ነገር ትሰሪያለሽ። ጥሩ ጥሩ ነገር ትነግሪያለሽ፣ ትመክሪያለሽ። ግን በብዛት ደግሞ እያጠፋሽ ነው። አሁን ይህ ሁለት ሺ አስራ ሰባት እያጠፋሽ ነው የመጣሽ ማለት ነው። ጥፋትሽን ማውቀሽ ደግሞ እቅርታ መጠበቅ መጠየቅ አለብሽ ምሽ ሁሌ እሱም እቅርታ መጠየቅ ያለበትም እቅርታ ስትጠየቂ ደግሞ እሺ ማለት አለብሽ ፋት የለብሽም እንደ ብሩኬ የሚችልሽ እና እንደ ብሩኬ የሚንከባከብሽ ምን ማንም የለም። በአሁኑ ጊዜ አስመሳይ ወንድ ብቻ ነው እየበዛው ማለት ነው። ከዚህ አንድ ያወራ ከዛ አንድ፣ ከዚህ አንድ፣ ከዛ አንዱ አንድ ዛሬ ታአንዱ ጋር ዛሬ ነጌ ከአንዱ ጋር እንድዚህ ነው የሚሆነው። ግን አንቺ ይሄ ብሩኬ ማለት ማለት እንግዲህ ከፈጣሪ አዞልሽ ነው እየሰጠሽ ማለት ነው። ሁሉም ነገር እያወቅሹ ነገር ማለት ነው። እና አንቺ ብሩኬን ማስቀየም የለብሽም። ብሩኬን ማስቀየም የለብሽም ማለት ነው። ነገራችን ላይ እናንተ ያው ብራንክ ማለት ትታችሁት ነበረ። ሀምዬም የፈራች ነበረ ይሄ ብራንክ የሚባል ነገር አልፈልግም አልፈልግም ብሞትም እያለች ነበረ። ግን ያው ሲበዛ ደግሞ እነሱ ደግሞ ያለ ብራንክ አይሞቅላቸው መሰለኝ። አላቅም እንግዲህ፣ ብራንክም ይሆን እውነትም ጥለ ይሆን ብቻ አላቅም። ግን ረዝመዋል ነገራችን ላይ ብራንክ እንግዲህ ወዳው ነው ብራንክ ተደረግናል ብሎ መልሰው የሚተውት ማለት ነው። ይህ ግን ብራንክ አይመስለኝም። እንግዲህ የእውነትን ጥላ ይመስለኛል። አንዴ እነሱ ደግሞ ከተጣሉ በቃ የረዘመ እየረዘመ ነው የሚሄደው። እናት አባት እስከ ሲመጣ ድረስ ማለት ነው። አሁን ታያላችሁ ወይ ጋሽ እየመጣ ነው የሚያስታርቃቸው ወይም ውሽ እየመጣ ነው የምታስታርቃቸው ማለት ነው። ለምን በቃ በጣም ይገርማ። ቶሎ አይቋጭትም ማለት ነው። አንዴ ከተጣሉ ቶሎ አይቋጭትም። በቃ ወደው እየበጠበጡት እየበጠበጡት ነው የሚሄደው። እቅርታ በነገራችን ላይ እዛ ጋ የጎረቤት ልጅ ኳስ የሚጫወታለ። ዛሬ ትምህርት የለም አይደለም። እሱ ድምጽ የገባ ነው እንግዲህ። ቅርታ ምንም ማድረግ አልችልም። እና ቤተሰብ በጣም ያስጠላል። ብቻ አትጣሉ፣ ሀይሚና ብሩኬ አትጣሉ፣ የድሮ ፍቅራችሁ ይመለስ። አንዱ ስናስታርቅ አንዱ ዘንድሮ ይቱ በረኮን ግርም ምን ያለኝ አንዱ አስታርቀና በቃ ስንል አንዱ ይጀምራል። አንዱ በቃ አሁን ስተጣሉ ታረቁ በቃ አብረው ሆኑ ሲባል መልሰ አንዷ ትጀምራለች። ይሄ ነገር ጥሩ ነው ብላችሁ ታስባላችሁ እናንተ ማስቡት ማለት ነው። እና ቤተሰቦቼ እንግዲህ ዛሬ በአዲስ ነው እንግዲህ ይዤላችሁ የመጣሁት ማለት ነው። እናንተ ምስት ሃሳብ አስተያየታችሁ ይታረቁ ምትሉ አይታረቁም ምትሉ ነቅ፣ በቃ በመጨረሻ ላይ ብሩኬን ያው እምቢ ብሎ ወጣ ትቶ ሄደ። አልፈልግም ሲለም ነው ሚፍታ ሲለም ነው፣ ምን ሲለው አንፈልግም ብሎ አንዳንድ ቃልም ተጣልተው ተሷም ከታልም ይሄን ጋር ትቶ ሄደ ብሩኬ ማለት ነው። በቃ እሷም ይሄድ ይሄድ ይሄድ በቃ ይሄዳ እምቢ ካለ አለች። በቃ አልሚዬ ደግሞ ቁርጥ ነገር የተናገረችው ከእንግዲህ እናንተ አትጨነቁም። እነሱም ደግሞ በቃን አሉ። በቃ ከእንግዲህ በቃን እናንተ ስናስታረቅ ምን ስትል ደከመን፣ ከእንግዲህ ይበቃናል አሉ። እነሚፍታ ማለት ነው። እንደዛ ሲሉ እንግዲህ አልሚዬ መልስ ሰጠች ማለት ነው። እንግዲህ አልሚዬ መልስ ሰጠች። አልሚዬ መልስ የሰጠችው ምንድን ነው ብሎ ከእንግዲህ እናንተም አትደክሙም መፍትሄ ይፈለግለታል አለች። ምንድን ነው መፍትሄ የሚፈለግለት ሲሏት፣ በቃ ወይም ወይም መለያየ ወይም መሰብሰብ ወይም ደግሞ መለያየት ሳይሆን በቃ ከእንግዲህ እኔ እና ሰው አብቅቶናል መለየት ነው አለች። ማለት ነው እንግዲህ ያን ብዬ ቆርጣበታለች ማለት ነው። መለያየት አንፈልግም ታረቁ ብለናል እኛ ከሆነ ማለት ነው እንግዲህ ቤተሰቦች። ይህን ይመሳል የዛሬ ቪዲዮን ያለው አሰብ አስተያየታችሁ ኮሜት ላይ አስቀምጡ። በሌላ በአዲስ ደግሞ እስከ ስንመጣ መልካም ቀን ይውላችሁ። ባይ ባይ።